ስትምር ከእሷን ብቻ ሳይሆን ከሌላ ሰው ጋር እንድትሆንም አትፈልግም። ይሄ ለአንቺ ብቻ አይደለም። ይሄ ነገር ያልኩት ከሌላ ሰው ጋር ባዩ ማን ነው አንቺ አዛዥ ያደረገሽ? እንዴ ምንድነው? አንቺ ጓደኛሽ አደለች ሲጀመር። ምን ችግር አለው ጓደኛሽ አደለች? እና ጓደኛዬ ብትሆንስ ምን አገባሁኝ? ለምንድን እንደዚህ የምትሆኙ? አንቺ በእኔና እሱ ግንኙነት ለምንድን አንቺ እንደዚህ የምትሆኙ ይባል እና እንዴት ሊሆን ነበር የፈለግሽ ምን ማለት እንዴት ሊሆን ነበር የፈለግሽ ማለት አልገባኝም ስለዚህ ቀይ ምንጣፍ አንጥፊ አበባ ጎዝጉዤ ምናምን እንድቀበላችሁ ነው ይጠበቃል አዎ ጀሚል ጀማል በጣም ነው በጣም ምርጥ ስም ነው። ግን ይሄ ውጭ ስለሚጠቀሙ እኔ በጣም እየደበረኝ ነው። በነገራችን ላይ ከዚህ በላይ ከዚህ በኋላ አጠገቤ ሺሺ ጥብጅ፣ ወይኔ ጉዴ፣ በቃ ዛሬ የመጨረሻ ልነግረሽ ነው የጠራንሽ ንገሪያት እኔ ምን እንደሆነ እንደብሮኛል እኔ መጀመሪያ ሳውቃት ማለት ነው የምር በጣም ነሞድ ከልቤ ማለት ነው እንዳንቺ አይነት ጓደኛ በህይወቴ አጋጥሞኝ አያውቅም ታውቂያለሽ ከአንቺ ሌላም ጓደኛ እንደሌለኝ አንቺም እንደዛ አዲስ አበባ ስትመጪ እኔ ጋ ነው አይደል ምንም ነገር ቢፈጠርብሽ እኔ ጋ ነው የምትደውይው እኔም እንደዛ እና ደግሞ እኔ ከሷ ምንም መደበቅ የምፈልገው ነገር የለም። አንተ ብትሆናሉ ሁሉም ነገር መናገር አለብን። ስለዛ ዛሬ እንዲስ ብዬ እንደምነግራት ራሱ አላውቅም። ምር ማለት ብዙ ነገር አሳልፈናል እኮ አውቃለሁ። አንቺ ለኔ ብዙ ነገር ትሆኚልኛለሽ፣ እኔም እንደዛ በዛ ልክ ማለት ነው። እና ከዚህ በኋላ ባለው ጊዜያት ውስጥ ጀሚል አጠገብ አጠገቡ እንድደሸፍል ማለት በቃ አላለ። ያው እናንቺ ልክ ነው ጓደኛ ማቾች ነን። በእርግጥ እናንተ ምህት ነው እንደምናችሁ አውቃለሁ። ግን በዛ ልክ ደግሞ እኔ ደስ እያለኝ አይደለም። በቃ አንቺ ደስ አላለሽም እና ጀሚላ አጠገብ እንድደርስ አትፈልጊም። አልፈልጊም ምን ማለት ነው ይሄ ልሽ። አንቺ አልተረዳሽኝም ማለት ታውቂያለሽ፣ ያው የሰው ልጅ ፍቅር እንዴት እንደሚያደርገው ለአንቺ ነግሽም እኮ። ይሄ እኮ አይደለም። ሁለታችሁ እንደፈለጋችሁ መሆን ትችላላችሁ። ነገር ግን ይሄ ውሳኔ አንቺ መወሰን አትችይም። ገባኝ እኮ እሱም ሊወስነው ይገባል። ምክንያቱም ይሄንም ደግሞ እሷን ትእዛዝ አከብራለ። እኔ እና እሱ አብረን እንድንቀጥል ከፈለገ ማለት ነው። ይሄ እኮ የእሷን ፍላጎት ማክበር ነው። የምትፈልገው እኔ ነው። አንቺ አጠገቡ እንድትደርሺ ማለት ከዚህ በኋላ አልፈልግም። ለምን? በቃ ቀረ ቤታችሁ። በጣም በጣም እያስፈራኝ ነው ያለው። ነዛ ስለሆነ እኮ አንቺ ምን ስሉሽ ነው? እሱን አጠገቡ አትደርግ። ማን ያደረገሽ ፍቅር ነው? ግዴታ አንቺ ማወቅ አለብሽ። እንዴ አሁን ማወቅ ማለት ነው። ቆይ የኔ ነኝ አንቺ ጓደኝነት ለምሳሌ ነው ማለት ነው። እንደዛ እያልኩ አይደለም። ከዚህ በላይ ማስረዳት አይጠበቅብሽ። አትችሉበት፣ አትግባቡ። ወለታችሁ ሲቀጥል ደግሞ ይሻታላ በላይ ነበር ከማውቃቸው ሴቶች በላይ አንቺ በጣም እንትን ነበር። መውቃ ነው መውቃ ለካ ሌላ ነገር ነው። በቃ እሱን አንተን አታዘኝም። እንዴት ማውራት እንዳለብኝ ሁሉም ነገር ተቀይሯል። በቃ እኔ ነው ነው እንዴ ስለምን ውለታ ነው የምታወሪው የኔ እነሱ ውለታም እንደውም ያስፈልገው አልገባኝም። እንዴ አይ ቢስሚላ እኔ አልፈልግም፣ ግን የእናንተ በጣም ቀረቤታ ስለሆነ ማለት ነው። በጣም ደስ እያለኝ አይደለም በቃ እና የእሷን ትዕዛዝና የእሷን ፍላጎት ማክበር ስለምፈልግ በቀሽ በት ነው እሷን ነው። አንተ ግን ከምሪ ነው የምትናገረው። እንዴ እዚህ ጋር አይገናኝም

አንቺ እየተቀየርሽ እኮ ነው። ምን ሆነሽ ነው እንዴ? ቆይ ቆይ፣ ህክማ አንነ ልጠይቅሽ። ምንም እንዳጠይቀኝ እሷ ደግሞ የአንቺ ጓደኛ ናት። ስለዚህ ከዚህ በፊት እና እኛስ ምን አደረግን? ስሜት ስለምን ደበቅሽኝ? እሱ እንደምትወጁ እንደተረዳሁት ከሆነ ተወጁ። ስለዚህ ግልጽ አርጌ መናገር ነበረብኛ። አረ ልክ እንደናንተ አደባባይ ወጥቼ፣ ጀሚል ይሄን ነገር ታውቅ ነበረ አንተ? እሱ የሚያውቀው ነገር የለም። ሰሚኛለሽ? አይ ከዚህ በኋላ ግን የምር ጓደኝነታችን የምትፈልጊ ነገር ከሆነ ማለት ነው እንደውም እኔ ከዚህ በኋላ ከአንቺ ጋር ግን ጓደኝ አልፈልግም ነው። ግን ስሚኝ፣ እየሰማሽ ነው። ሲቀጥል ደግሞ ክደት ክደት ምን አመጣው? አብሮ መስራት፣ መገናኘት። ቆይ አንቺ ምን ምን አደረግኩኝ?

እሺ እኮ እና እኔ ህክማ አንዲ ምን ምን ሆነሽ ነው? እኮ አንዴ ተረከክተሽ አውሪ። ምንድን ነው እያልሻለሽው? እኛ እኛ አወራና ነገር መቀበል ነገር ከእሷን ብቻ ሳይሆን ከሌላ ሰው ጋር እንድትሆን አትፈልግም። ይሄ ለአንቺ ብቻ አይደለም። ይሄ ነገር ያልኩት ከሌላ ሰው ጋር ባዩ ማነው፣ አንቺ አዛዥ ያደረገሽ? እንዴ ምንድን ነው? አንቺ ጓደኛሽ አደለች ሲጀመር። ምን ችግር አለው? ጓደኛሽ አደለች እና ጓደኛ ብትሆንስ ምን አገባሁ? ለምንድ እንደዚህ የምትሆኙ? አንቺ በእኔ እና እሱ ግንኙነት ለምንድ አንቺ እንደዚህ የምትሆኙ? እና እንዴት ብሎ ነበር ይፈልግሽ? ምን ማለት ነው? እንዴት ብሎ ነበር ይፈልግሽ ማለት አልገባኝም። ስለዚህ ቀይ ምንጣፍ አልጥፊ፣ አበባ፣ ጎዝ ግዢ ምናምን እንደቀበላችሁ ነው የጠበቃችሁት? አዎ እኔም ደስ ይለኛል። አረባ ከእሱ በጣም ደስ የሚለኝ እንደውም ነው የሚፈልገው። ስም አውጥቼለታለሁ። እንደውም ጀሚል የሚለው ጀማል አይደለ? ይሆናል ጀማል። እኔ የምር በጣም የተያዘለኝም እሱ ነው ጀማል። በል በልህ እንዴ

ኧረ ብስሚላ፣ ህክማ ተቀያየረች፣ ቤተሰብ እንዲህ ፕራንክ ነው። ፍራንክ ነው። ወላሂ ምን አይነት ፍራንክ ነው። የጠበቅሽ ነገር አለ፣ እሱን እናወራበታለን በኋላ። ነይ ቤተሰብ ተቀያየረች። አንቺ ምንድን ነው? ፍራንክ ነው። የምር ፍራንክ ነው። በዚህ ልክ እንደዚህ ትሆናለች ብዬ ወላሂ አላሰብኩም። በጣም ነው ያሳመመችኝው አበጠ በጣም ይሄ ልዴቱ አብዛት ያለው እኮ አንቺ ምንድን ነው እጅሽ? አንተ እኔ ልታንቀኝ? እንደዚህ ምንድን ነው እኮ እጅሽ? ብረት ነው እንዴ? ብረት አስገጥመሽ ነው? ለማንኛውም እኮ ፍራንክ ነው፣ ወላሂ ፍራንክ ተሳክቶልኛል ተሳክቶልናል። የኔ ቀመር ነው ባይጃይ ራራታጅሪብራን አድርጋ ነው ልጅ ምን ችግር እንደ ፕራንክ ያለው። ባለፈውም እንደዚሁ ጥላን ሄደች። ብቻ ለማንኛውም ቤተሰብ ፕራንክ ነበር። እስቲ ተናገሪ፣ ያለሽን ነገር ተናገሪ። ምንድን ነው የተሰማሽ? ለማንኛውም ይቅርታ ልንልሽ ነው። ሲጀመር ዛሬ የጠራንሽ አፉ በይንሽ ቅርታሽ ይቅርታ ደግሞ የሰራችሁ ብያቸዋለሁ። መቼም ረመዳን ነው የጾም ኩካንት ያደረጉብኛል እነዚህ ሁለት። እኛ ኮ ምንም አላደረግንም። አንቺ ነሽ እንጂ እንዲ ይህንን ጸባይሽን አስተካክሎ እንደውም በቃ ከዚህ በኋላ እሺ። አጠገባች ለማንኛውም ቤተሰቦቼ የነበረን ጊዜ ይመስላል። ተሳክቶልኛል። ለማንኛውም ባይ ባይ።